በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በምዕራብ ኦሞ ዞን ማጂ ወረዳ በአርሶ አደሮች የመስክ ትምህርት ቤቶች የተሰሩ ስራዎች ላይ ከዳውሮ ዞን አርሶ አደሮች ጋር የልምድ ልውውጥ የተደረገ ሲሆን የውይይት መድረክም ተከናውኗል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አማካሪና የጽህፈት ቤት ኃላፊ አቶ ዮሐንስ መላኩ የግብርና ስራን ማዘመን እንደሚገባ ተናግረዋል። የተፈጥሮ ጸጋ ያደለን ቢሆንም ሰፊ የሚለማ መሬት ያለን ቢሆንም በዛው ልክ ለሀገር ምርት አቅርበን እንደ ቡና ቡና ለምሳሌ በሀገር ደረጃ በሁለተኛ ደረጃ ነው እያቀረብን ያለ፣ ነው ቡናን፣ ፍራፍሬም አሁን ወደዛ ደረጃ እየመጣን ነው። ከሰብል አንጻር ግን የምግብ ሉዓላዊነት በማረጋገጥ ረገድ መንግስት ያስቀመጠው አቅጣጫ ላይ አሁን ትኩረት ሰጥተን መስራት አለብን። ስለዚህ የምግብ ሉዓላዊነት መረጋገጥ፣ የምግብ ሉዓላዊነት ለማረጋገጥ ደግሞ ግብርና መዘመን አለበት። ግብርና ከማምረት በላይ ነው የሚለው መንግስት ሞቶ አስቀምጦ ነው እየሰራ ያለው። የምግብ ሉዓላዊነትን እና ኢኮኖሚያዊ እድገትን ለማረጋገጥ ዘርፉን የምርምር ማዕከል ማድረግ ያስፈልጋልም ብለዋል ግብርና ምርትና ምርታማነት ከማሳደግ ውጭ ግብርና ሴንትር ኦፍ ኤክሰለንስ የሆነው ግብርና የምርምር ማዕከል መሆን አለበት ግብርና ተሻግሮ የሚያይ መሆን አለበት ስራ ዕድል መፍጠር አለበት ግብርና ለዚህም መንግስት ለዘርፉ የአስር ዓመት ፍኖተ ካርታ አዘጋጅቶ ወደ ሥራ መግባቱን አንስተው ይህንን ለማሳካትም ከተለያዩ ፕሮጀክቶች ጋር በትብብር እየተሰራ እንደሆነ ገልጸዋል መንግስት የአስር አመት ፍኖተ ካርታ ቀርጾ የአስር አመት የልማት ግቦችን አስቀምጦ እየሰራ ነው። ይሄ የልማት ግብ ለማሳካት ደግሞ ፕሮግራሞችና ፕሮጀክቶችን አቀናጅቷል ማለት ነው። መንግስት ተሳትፏዊ ግብርናና አየር ንብረት ሽግግር ፕሮግራም፣ የቆላማ አካባቢ ልማት ፕሮግራም ኤልኤልአርፒ ፋክት ምን ለው፣ የምግብ ስርዓት ማጠናከሪያ ፕሮግራም ኤፍኤስአርፒ ምን ነው፣ ሌሎችም ፕሮግራሞች እና ፕሮጀክቶች ደጋፊ ናቸው። ከደጋፊ አካላት አንዱ የሆነው ተሳትፏዊ ግብርናና የአየር ንብረት ሽግግር የአርሶ አደሮችን አሰራር ዘመናዊ ለማድረግ እየሰራ እንደሆነ ተናግረዋል። የመንግስትን ክፍተት እንዲሞሉ ነው። ይህን ታሳቢ ያደረገ ነው። ዛሬ ፋክት አሁን የአርሶ አደር ትምህርት ቤት የመስክ ትምህርት ቤት የሚደግፍበት አግባብ። አርሶ አደሩ ቴክኖሎጂ ተጠቀም ስንለው ተግዳሮት እየፈጠረ ነው ይጠራጠራል። ይጠራጠ አርሶ አደሩ በባህሪው ተጠራጣሪ ነው። ብልጥ ብልጥ አርሶ አደሮቹ ከልማት ተከትሎ እየተለወጡ ነው። ግን ብዙ አርሶ አደር ይጠራጠራል ስለሚጠራጠር ምን እናድርግ? የአርሶ አደር መስክ ትምህርት ቤት መከፈት አለበት። በዚህ መሰረት ለአርሶ አደሩ አስፈላጊውን ግብአት፣ ምርጥ ዘር፣ የኤክስቴንሽን ሰርቪስ ማለት የምክር አገልግሎት እና ማመቻቸት ስራ ከሰራን በኋላ እንደየሰብሉ ባህሪ የእርሻ ዘይቤውን ተከትሎ አርሶ አደሩ አርሶ ራሱ ማሳ አዘጋጅቶ ራሱ የምትዘራበትን ቦታ ቀይሶ ራሱ መስመር አውጥቶ ራሱ ማዳበሪያ ጨምሮ ራሱ ዘርበትኖ መማር አለበት። ራሱ እየተመራመረ ራሱ እየተማረ ራሱ ጥንካሬና ጉልበት እየለየ ከዛ እዚች ላይ እዚች ማሳ ላይ የተማረ ነው ደሞ ሰላሳ ሁለቱ አርሶ አደሮች ወደ ራሳቸው ማሳ ይወስዳሉ ማለት ነው። የግብርናውን ዘርፍ በማዘመንና የልምድ ልውውጥን በማጠናከር ሰርተን ኢትዮጵያንና ህዝቧን ከፍ እናደርጋለን ሲሉ ተደምጠዋል። ሁለንተናዊ ብልጽግና ነው ማረጋገጥ ነው የምንፈልገው። ሁለንተናዊ ብልጽግና በጾታ እኩልነት መምጣት አለበት ሁሉ ዘይድ ብጽግና በኢኮኖሚ መምጣት፣ በአስተሳሰብ እኩልነት መምጣት አለበት። ይህን ስናደርግ እጅ ለእጅ ተያይዘን ኢትዮጵያችን ከፍ ብላ ትታያለች። ኢትዮጵያችን ትበለጽጋለች፣ ህዝባችን ከፍ ይላል፣ ከፍ ብለን እንታያለን የሚለው መልእክት ነው ማስተላልፈው። በመስክ ምልከታውና በውይይቱ የተሳተፉ የዳውሮ ዞን አርሶ አደሮች በሰጡት አስተያየት ከተመለከቷቸው የምርምር ስራዎች ልምድ ወስደው እንደሚተገብሩ ገልጸዋል። እኛም ሄደን እናስተምራለን። በዚህ ትምህርት በጣም ረክቶናል፣ በጣም ደስ ብሎናል። እጅግ በጣም ተምረናል ሄደን የምናስተምረውን ትልቅ ነገር ጨብጠናልና፣ ስለተሰጠን እድል፣ ስለተሰጠን ስልጠና በጣም እናመሰግናለን። ብዛቱ አይደለም፣ ምን ተማርን ነው። አንድ ገበሬ የዚህ አይነት በምርጥ ዘር ማለት በሙሉ ፓኬጅ የተዘራ አንድ ሁለት ሄክታር ቢኖረኝ የት እደርሳለሁ ነው። ለምሳሌ እዚህ በጣም የሚያሳዝነኝ የለኛው ገበሬ ይህንን አይቶ ምን ይሰማው ይሁነው። ይህንን የሰሩት እጅግ በጣም ለፍተው ደክመው እንደ ራሳቸው አድርጎ አካባቢውን ለመለወጥ ማሰልጠኛ ማዕከል አድርገው እኛንም ራሳችን ተለውጠው እኛንም ያሳዩ ሰዎች ስለሆኑ በጣም እናመሰግናለን። እኛ የሰውን ማየት አይደለም ራሳችን ለዚህ እንደዚህ ለመጎበኘት ምኞት አለ መሰል የልምድ ልውውጥ ተግባራት ተጠናክረው እንዲቀጥሉም አስተያየት ሰጥተዋል። የምዕራብ ኦሞ ዞን ማጂ ወረዳ ገባርኩ ቀበሌ አርሶ አደሮች ሰርተው በተመለከቱት የምርታማነት መጠን መሰረት የአሰራር ዘዴንና የሰብል ዘሮችን መምረጣቸውን ተናግረዋል። በባዶ ስንሰራ ውጤታማ አልሆነብንም። አሁን ግን በመዳበረት ስንጠቀም ይህ በአራቱ መንገዶች ስንጠቀም አሁን ያለውን ትምህርት ወስደን አሁን ወደፊት ያለን ለመስራት እቅድ ውስጥ አስገብተናል። አሁን ዳግም በመዳበረት ሲሄድ ፍሬ ይሰጣል። ሁለተኛውም በአቅላም በሱ ቢሄድ ፍሬያማ ይሆናል። በሙሉ ጥንክር በተጓደለ በኮምፓስ በባዶ አድርገን ዘርተን የትኛው እንደሚሻለን እና የትኛው ጥሩ ምርት እንደሚሰጥ እሱ ላይ ተምረን እየሰራን ያለ ነው። ተሳትፋዊ ግብርናና የአየር ንብረት ሽግግር ፓክት በምዕራብ ኦሞ በዳውሮ ዞኖች በሦስት ወረዳዎች በአምስት ሺህ ቤተሰብ ውስጥ የሚገኙ ከሺህ በላይ ዜጎችን ተጠቃሚ እያደረገ መሆኑ ተገልጿል።